ለሴት ልጅ ስቃይ ሆነ የተፈጠርክ አረመኔ ጨካኝ ሰው ነህ። ኖሚን ማምለጥ ምን ያህል ከባድ እንደሆነ ታውቃለህ አይደለ? ተከታክለው በቃ በቃ ይቅርታ። በዚህ በልቤ ቁማር እየተጫወትክ እንደሆነ የሚገባ ልክ ቁማሩን ከተበላህ በኋላ ነው ገና እስካሁን ጭካኔን ሰንበቱ ዝን ነው። እንደውም ከዚህ ቤት ንቅ ንቅ አለ። አባዬ እባክህ፣ እንቺ አንሺ፣ አጠቃላይ ነን እያሙኝ ነው። ወይዘሮ ዝናሽ ያላሰበችው ነገር ገጠማት። የዳግም አባት ከእስር ቤት ተለቆ መጣ። ዳግምን በሚያዋራው ጊዜ ይሄን የሰማችው ወይዘሮ ዝናሽ እንዴት እንዴት መጣ በማለት እንዴ መጣ እያለ አባቱን የናፈቀው ዳግም በስልክ ሲዋራ እሷ ደግሞ ባቶ ላይ ኩላ እየሄደች ስትማግጥ እየነበረው ባለቤቷ ሲመጣ ይሄን የሰማች ጊዜ ፌንት ሰራች። ወደኋላ እነ ኖሀሚንን ስታሰቃይ በጣም ይገርማል። ኑሀሚናና ናሁድ በአንድ ቆመው ከአይኔ ላይ ቆሻሻ አንሺልኝ ብሎ እንደዚ በምትጠርግና ልትጠርግለት ጠጋቢያ ትፍሪኝ እያላት ጠጋ ጠጋ ስትለው ከኋላ እጅ ከፈንጅ ያዘቻቸው አምራን። በጣም ይገርማል። ይሄን ያየችው አምራን ማመን አቃታት። ይህ በል ብሎ የዳግም አባት ቀጥታ ወዲያ አቶ ላይኩን ቤት ዝኑ እየናፍቀሽኛል፣ ላይሽ ነው የመጣሁት፣ ነይ ጠጋበይኝ እያለ እዛው ቤት ቀጥታ መጣ። ዳግም ይዞት መጣ። አቶ ላይኩንም እዛው እንዴት ተፋጠጡ፣ እጅ ከፈንጃ ያዛቸው። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል የቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ነዋሜን ክፍል አርባ ሁለት ተለቀቀ ወደ ክፍል አርባ አንድ ስንመለስ እንግዲህ ወይዘሮ ዝናሽ ሰው የምትጸየፈው ከነኖ ሀሜን ቤት ሄዳ እራት ልትተጋብዛ ሳትበላም እዛም መታ። ለምንድን ነው ቤት ያንን ያክል የገዛላ እንትን ያልክላቸው የተከራየህላቸው ለምንስ ይባል ነው እኔ ሚስት አይደለሁም ወይ? ለምን እኔ አላማከርከኝም? እያለች ስትጮህበት አቶ ለይኩን ምን አገባሽ? መጀመሪያ አማክሬሽ ነግሬሽ አለው ነገር አንዴ ነው። ይሄ ነው የሚገርምሽ። እንዲያውም አበላሸሽው እንጂ ሰፕራይዝ ሊደረጉ ነበረ እራት ግብዣውን ላይ ቤቱን እንደገዛሁላቸው አንቺ ግን ሰፕራይዙን አበላሸሽው ይላታል። የዚ ጊዜ ነደቷን ጨምራ እንዴት እነዛ ሰውዬ የሆነ ነገር እውነት አርገውብህ ነው እንጂ እንደ እያ ላይ ስትል ሊመታ ሲል እጅ ከፈንጅ ይዞ ዳግም ይር እጁን ይዞ ያስወጣዋል፣ ማለት ነው። በዚህ የተነሳ እንግዲህ ወደ አርባ ሁለት ስንመጣ አቶ ለይኩን ጋር በመገናኘት ሁሉንም ነገር ይቅርታ ይጠይቀዋል። እንደዚህ በማድረጌ አንተ እኮ ምንም ነገር እያደረግከው የለም፣ ልጄ እንደውም ያው የልጆችን እናት ሰይጣን እንትል ይለኝ ሲል እንትን ያልክነ እናርሱ አልተጥቀየሙኝም እያለ ነበረ። በፍጹም እያሉ ነበር አቶ ለይኩን። እንግዲህ አንተ ልጅ ዝቤቱ ነክ ህይወቴ ሁሉ ተመሰቃቀለ። ስለዚህ ከዝቤቱ ውጣልኝ እያለች የወለደችው እንዳግመን ቁም ስቅሉን ስታሰጠው ይገርምሻል። እኔማ አልመጣም በፊት እወጣለሁ ብዬ ነበር። ነገር ግን ኑሀሜን ማፈቅርኩ እያለ ጋዝ በቤንዚን ይጨምርባታል በሳ ቱ ላይ ቤንዚን ሲጨምርባት፣ ወይዘሮ እንግዲህ ዝናሽ በቃ በንዴት እየጨሰች እየነደደ ትገኛለ። ይገርምሻል ደግሞ እንዳላስታወስኩሽ ነገር አለ። ኢንጂነሪንግ ኮምፒውተር ነው የተማርኩት፣ ስለዚህ ደግሞ ሁለተኛው አባቴ ስራ እንድትገባ ብሎኛል ብሎ መልሶ ይጨምርላታል። ወይኔ ዘንድሮ፣ ወይኔ ዘንድሮ እያለናች ነበርና፣ እናም ሁለተኛው አባትህ ለይኩና ያው እንግዲህ እስካልተዋወቀ ድረስ ሁለተኛ አባቴ ብዬ ለአንቺ ልንገርሽ እያላት ነበረ። በዚህም የተነሳ እንግዲህ አሁን ላይ እሱም ስራ እንድገባ እንትን ብሎኛል። ስለዚህ ምን ትያለች እያላት ነበር። ስራም ልገባ ሁሉንም ነገር ስራ ልፈልግልህ እያለኝ ነበረ። በዝህም እንግዲህ ወንድሜ ጋራ ስራ ልገባ ነው። አንተ ልጅ አመሀል እንዴ እንዴት ነው እያለኝ ውጣ ከዝቤ ብትለው፣ አንቺ ጋር ልጨቃጨቅም፣ ስለዚህ አሁን አርፌ ሄጄ ተኝቼ ነገ ስራ መግባት አለብኝ። የስራ ቀን ነው። በእርግጥ ወንድሜ አለቃዬ ስለሆነ ብዙም አይቆጣጠረኝ እያለ ይጨምርላታል ወይዘሮ ዝናሽ የምትይዘው የምትጨብጠው ታጣለች በዚህ የተነሳ እንግዲህ ዳግምም ስራ ትገባለህ ብሎ አቶ ለይኩን ስራ ልፈልግል ሲለው እንዴ የምንፈልገው እንዳንተ አይነት ጎበዝ ሰራተኛ አይደል እንዴ ይሄን የተማረ እውቀት ያለ ከሆንክማ ኑሃሜንንም ኮምፒውተር እንትናንም እያገዝክ እዛው ትሰራለህ፣ በሚለው ጊዜ እሱም ኑሀሜን ሜን ላይ ልቤ የወደቀውን ይስቅ፣ ይሄን ካገኘሁ እንዴት ብሎ በደስታ ይዘላል። ዳግም በሀሳብ ይሄዳል ማለት ነው። እንዲህ ምን ሆን ከሄድክ እኮ እያለሁ፣ አይ ደስ ብሎ ነው እኮ ምናምን እያለ ስለ አባቱም እያስታወሰ ነበረ። በዚህም ጊዜ እንግዲህ አቶ ለይኩን ጥሩ ሰውና ሰዎችን የሚረዳ የሚ የሚረዳ ነው እና ይሄን በሚለው ሰዓት እሽ በማለት ዳግም የሱን ሀሳብ ተቀብሎ ለስራው መቀጠር ደስታ አባቱን ግን እስር ቤት ያለው እንደ አባቱን እያስታወሰ ነበረ። ካለ ስራው እንደዚህ ከሆነ እያለ አባቱን በእስር ቤት ሆኖ እያለ ነበር። እንግዲህ ወይዘሮ ዝናሽ ይሄን ስሰማ እባክህን ሂድልኝ ከዚ ቤት ውጣልኝ ብትለውም በፍጹም እያላት ነበረ። እንግዲህ ከአንቺ ጋር አልጨቃጨቅ መረፍት አድርጌ ነገ ስራ ገባለሁ እያለ ቁጭ እንዳለ፣ አባቱ እንግዲህ ስልክ ይደውላል። ስልክ ለምኖ አባቱ ደግሞ ሲጋራ ጫሽ ነው እያጭሰ፣ እንግዲህ እንዴት ሆኖ ከእስር ቤት አምልጦ እንደወጣ ይሄንን እያላመነው ሄሎ ሲል የማያውቀው ስልክ ነው እና ከሱቅ ለምኖ ነው የደወለለት። በዚህም ጊዜ ከእስር ቤት እየወጣ ያለው አባቱ ይሄንን በሚያናግረው ጊዜ ልጄ ነህ፣ እኔ እኮ አንተን ብዬ ነው እያለው ነበር። አባዬ እውነት አንተነህ እያለ ነበር ዳግም። አዎ እያለ እንዴት ወጣ ሲለው ጠፍቼ ነው እሱን እነግርሃለሁኝ። አሁን የት ነው? አዲስ አበባ መጥቻለሁኝ እያለው ነበርና የዚህ ጊዜ ከኋላ እንግዲህ ወይዘሮ ዝናሽ ስትመጣ አባዬ በሚል ጊዜ በጣም ትበሳጭና ምንድን ነው ማን ነው እያለች በድንጋጤ ነበር አባቴ አባቴ ከስር ቤት መጣ እማዬ ይላታል እንዴት ታስሮ አላላልክም እንዴ እንዴት ሆኖ ሊሆን ይችላል ቆይ እያዋራሁና አሁን መጣሁኝ ወጥች እያለ ነው አሁን አዲስ አበባ ነኝ ሲል ፌንት ትሰራለች ወደኋላ ጭንቅላቷን ይዛ ከኋላ ሶፋው ጭንቅላቷን ይላታል እያዋራው እያለ ስልኮንም ትቶ እሷን ማንሳት ይሮጣል ማለት ነው። እሷን ማንሳት ሲሮጥ እንግዲህ ዳግም ጭንቅላቷን ይዞ ፌንት ሰርታ ሙትት ትላለች። አንስቶ ከሶፋ ላይ ይጥላታል ማለት ነው። እሷም እንግዲህ እኔ ዘንድሮ አልሆነልኝም ብላ አቶ እናም እሷን አስተኝቶ እንግዲህ ሁሉን ነገር እንትን እያለ ነበረ ማለት ነው። እንደ ዳግም እናቱን ዝናሽን ማለት ነው። እንግዲህ ወደ ናሆድ ስንሄድ ናሆድ እንግዲህ ቢሮ ገብቶ የአባቱን ቢሮ ሁሉንም ስራ ጀምሯል። አባቱ ግን አርፎ ለልጁ እየደወለለት ልጁንም እንዴት ነው ስራው እንዴት ሄደል? ያለ አባቴ ምንም አይልም፣ በጣም ጥሩ ነው እያለ የኔ ጀግና ልጅ በርታ፣ ጎበዝ እያለው ነበር። ኖሀሚን ሲል ኖሀሚን እስካሁን አልመጣ የሚያውስ ኖሀሚን ታቃት የለ ያለ አባቱ ተመጣላ፣ ይመጣሁ ብላኛለች እያለው ነበረ። እንግዲህ እሺ በማለት ጎበዝ፣ በርታ ብሎት ይሄዳል ማለት ነው። እናም እንግዲህ ናሆድ ስራው ገብቶ ነሐሜንም ፏፈካ በተን ብላ በቃ ጸደድ ብላ ወደ ቢሮ ስራ የምትገባበት ቀን ስለሆነ በቃ ሌላ ሁናለች ማለት ነው። ማራኪ ሁና መታ። እንግዲህ እንትናም ናሆድም ኮስተር ብሎ፣ እንዴ ምንድን ነው እስካሁን ድረስ እንዲህ ያረፈርሽው? ስራ ላይ ቀልድ ነው ያላቅም። ይላታል። ይቅርታ አባዬንኮ ትንሽ አሞት ነው፣ እንደዛ ብላ ትለዋለች። ከዛ ስሬ ስሬ ሲሆንባት መጨረሻ ላይ ደግሞ ስቀልድ ነው ብሎ እንደዚህ በሚላ ሰዓት ታስደነግጠኛለት ትለውና ሳቅ ብላ እንግዲህ ወደ ስራዋ ትገባለች ማለት ነው። ስራሽን ጀምሪ። እንዴ እኔ እኮ የመጀመሪያ ቀኔ ነው ስራ የምን እንደሆነም እኮ አላቅም ትለዋለች። ነሁድም ማለት ነው ነሁድም፣ እንዴ መጀመሪያ ጽዳት ምናምን ካለ እሱን ልስራ ና ደግሞ ከዛ በኋላ ሌላውን ሰራለሁ ትለዋለች። እንዲ ያንን የሰጠሁሽ ነው የኮምፒውተር ስራ ሶስት መስመር ለመጻፍ ሶስት ቀን ይላታል። እንዴ ገና እየተለማመርኩ ነው የሰጠኸኝን ደግሞ ነገ ጨርሳለሁ እያለችው ነበረ። ስራ ላይ እኔ እንደዚህ የሚል ሰው አሉ የሚልና ስሬት ሊሆንባታል። መጨረሻ ላይ እንደውም በቃ አሁን እሺ፣ ቡና ላፍላለህ ትልና ቡና አፍልታ የሚጸዳዳም ካለ እሱን ላጸዳዳ እያለችው ነበረ። በዚህም ጊዜ እንግዲህ ይህንን በምትለው ጊዜ አይ ጽ ቡና አፍልቶ የሚያጸዳ ሌላ ሰው አለ እያላት ነበረ። ስራስ ላይ ፎከስ አድርጊ እዛው ላይ ትኩረት እያላት ነበረ። እሷም እንግዲህ እየስራዋም እሱንም እንግዲህ ያለበት ሁኔታ ግን እንዴት ነው? ስለ ህይወታቸውም እያወሩ ነበረ። ግን እኮ ስለ ፍቅረኛዋ እንግዲህ እኛም ፈጣሪ እንትን ብሎ ሽማግሌ እንትን ብለን ያው ልንጋባ ነው። ሰርግ ትልቅ ግር ግር አልወድም። ትንሽ ሰርግ ነው እዛው ቤት ውስጥ እንትን የምንለው ግን እንዴት እንትን ትለዋለህ? እያለችው ነበረ። ታፈቅራት ለምን ያክል ታምናለህ ብትለው፣ እንዲህ ደግሞ ምን ማለት ነው? በጣም ነው የሚወዳት። ይሄን እያለ ነው፣ እያለች እንግዲህ ኖሀሜም እሱን የምትወደው ልቧ ግን ደግሞ የእሱ አመጣጧ የአምራት አመጣጧ ገንዘብ ከመጀመሪያውም ፍላጎት ነው። መጀመሪያም ገንዘቡን እያመጣይ ለ ኤርሚያስን ስትበትን ስለነበረ ስራዋን ስለምታቅ ሁሉንም ነገር ስለምታቅ ይሄንን ስትል ነቃትላለች። በዚህም ጊዜ እንግዲህ አምራን ከቤቷ እየመጣኝ ነው ወደ ናሆድ ጋር ልትመጣ ማለት ነው። እንግዲህ ኤርሚያስን ታገኛለች በቅድሚያ ኤርሚያስ እንግዲህ፣ በጣም እዚህ ጋር ግን የሚሰራው ነገር በጣም ያሳዝናል የምር በጣም እንግዲህ ገንዘብ ነው ሁሉም ፈላጊ። እሷም በእርግጥ ሁለቱም አንድ ናቸው፣ አምራትም ሆነ ኤርሚያስ እዚህ ቦታ ላይ ማሰብ ያለባቸው ሁለቱም ገንዘብ ፈላጊ ናቸው። እሷም ምዝግቢ ገብታ ልጅ ስለወለደ ገንዘብ ዝሮ የአባትዬው፣ አዎ ለልጁ ሲሆን ያው፣ እንደዚ ብትፋታ ትፋታና ያን ገንዘብ ይዛ ለመውጣት ነው አግብተች ቶሎ እንትን እስከምትይ ደግሞ አሁንም ገንዘብ ላኪ እያለ እሱ ደግሞ ከአሁኑ ጀምሯታል ማለት ነው። ኤርሚያዝ አንተ ግን እንዴት አይነት ነህ? እንዴት ነው እንደዚህ እያደረግህ የምትን የምትለው እያለችው ነበር በህይወቴ ላይ አንድ ቪዲዮ ስለ ያስክ እያለችው ነበር። እንግዲህ አንዳንዴ ከዚ ትምህርት መውሰድ አለብን በህይወታችን ላይ መጥፎ ድርጊቶች የኋላ የፊት ለሚመጣው ህይወታችን በጣም እንትል ይልብናል ማለት ነው። ስለዚህ ከምታደርጉት ነገር መጠንቀቅ አለባችሁ ማለት ነው። ምክንያቱም ያ የማይሰረዝ ነገር ነው። እንግዲህ ለሚመጣው ህይወቴ ምንም ነገር የለብኝም፣ ንጹህ ነይ ምን ብላ ከዛ ከሰው ጋር ሬሌሽን ጀምራ ያም ቢዶ እንግዲህ አስባችሁታል ኤርሚያስ ለ ናሆድ ሲሰጠው ሚስትህን ምን ያክል ታምናት? አለ እንዴትስ እንዳቀረበ እንዴትስ እንዳገባች? ለምን እንደመጣይ ብሎ ያንን ሪከርድና ያለችውን ሪከርድ እና የፊቱን ማን ነው ቪዲዮ ሲልክለት ምን እንደሚሰማ አስባቸዋል። ትዳራቸው ይፈርሳል ማለት ነው። እና አሁኑ ካሁኑ ኤርሚያስ ገንዘብ ትልክ ያለች፣ ይሄን ታረግ ያለች እያለ በውጥረት ይዟታል ማለት ነው። እሷም እንግዲህ በጣም ጭንቀት ላይ አጠፋበታለሁ ብላ እንግዲህ ምግብ ቤት እንደተገናኙ ስልኩን ሰርቃበት ብትሄድም አንቺ ጅል መሰልኩሽ እንዴ? ያንን ቪዲዮ ለማጥፋት ከሆነ እንደዚ ጥሩ መረጃ ስንትንትን የሚለ ስልክ ላይ ብቻ ማስቀምጥ ፋይል የሆንኩ ጅል አረግሽኝ፣ አለቅስ። የሰረቅሽኝን ስልክ መልሺ፣ አሁንም ሌብነት ሻልተዎች እያላት ነበረው። ያንን ከእሱ ጋር ፎርማት ልታደርግ ነበረ፣ ነገር ግን አልተሳካላትም ማለት ነው። እናም እንግዲህ እየተናደደች ወደ እሱ እየሄደች ነው። እንግዲህ ወደ ኑሃሚና ናሆድ ስንሄድ ምሳ ተገባብዘው እየበሉ አንድ ላይ ምርጥ ቆንጆ ምሳ ነው። የእኔ ሚስት እንግዲህ ሳገባ ባለሙያ ተሆን ይሆናል እያለ ነው። ባለሙያ ነሽ እያለ ይጥም ነበረ እያላት ነበረ። እና እዚ ላይ እያዋሩ ሳለ እንግዲህ ወደ ናሆድ አባት፣ ወደ ዳግም አባት ስንመጣ የዳግም አባት እንግዲህ ምሳ ጋብዞት ዳግምም አባቱን ለማግኘት ሄዶ አዲስ አበባ ነበርና ምግብ ጋብዞት፣ ዝኑ እየናፍቃኛለች ይሄ ፍቅሬ፣ እኔ የዳግም እየናት እያለ እንግዲህ፣ እሱም ቀጥታ ቤት ሄዳለሁ እያለ ነበር። ደፋር ነው። እሱም እንግዲህ ዳግም እንዴ አባዬ ኧረ እዛ ችግር ነው። አትሄድም እንዴ ምንድን ነው ችግር? ማየት እፈልጋለሁ። የልጄ እናት እኮ ናት ምናምን እያለ ነበረ። በዚህም ጊዜ እንግዲህ ዳግምም ይዞት ይመጣል። ቀጥታ ወደ ቤት ጋበዘው። ቤት ከከራይቼ እሱ ትኖራለህ ከየት አገኝተ፣ አይ አሁን ችግር የለውም እኔ ስራ ሰውየው እንትን ብሎኛል እያለ ነበረ። ቀጥሮኛል ስራ ሰጥቶኛል እያለ እንግዲህ እሱ ምሽ በማለት ቤት ይዞት ይመጣል። ቤት ይዞት መጥቶ አባት የሆነ ዝኑዬ ናይ ቁጭ ቤ አብረሽኝ፣ ናይ ልሳምሽ፣ ናይ ዝ ቁጭ ቤ አብረሽኝ እንጂ ዝኑ እያላት ነበረ። ይህን በሚላት እንዴት እዚህ ልመጣ ቻልክ? እንዴት ይዛኸው መጣህ? እያለች እብድ እያለች ነው። ወይዘሮ ዘሮ ዝናሸ አሁን የገባችበት እንትን በቃ ተሰቢ፣ ለጊዜው ማረፊያ ትሆነው፣ አዲስ አበባ ቤት ተከራይቼ አስቀምጠዋለሁ። እዛ አይቀመጥም፣ ተረጋጊ፣ ሲቀጥል እዝ ለጊዜው እናዚ ቤት እያለ የምን ቤት መከራየት ነው ደግሞ። ሰውዬው ደፋር ነው፣ የዳግም አባት ማለት ነው። የምን ቤት ይህን የመሰለ ቤት እያለ እዚሁ ነው እንጂ የምቀመጠው እያለ ነው የሚስቴ ቤት እያለ እያለ ነው ማለት ነው። አቶ ለይኩን የዋሆ ማለት ነው። አይ አቅም ከድንገት እንደዚህ እየተከራከሩ ከድንገት ይመጣል። ምንድን ነው ምንድን ነው እያለ ገና አባት መሆኑን ማለወቅ ምንድን ነው? አይ ዝኑም እያለ አስተያየታቸው እንግዲህ የዝኑና የዳግም አባት ማለት ነው። በጣም እያፈጠደች ነበረ። ቁጭ በሉ እያለ ነበረ ማለት ነው። በዚህም ጊዜ እንግዲህ እህን እናም አቶ ለይኩን ቁጭ በሉ እንዴ ቁጭ በሉ እያለ ነበረ። ዝኑን ዝኑን በፍቅር እያያት ነበረ የዳግም አባት ማለት ነው። እሷ ግን በመጥፎ አይኖጣለኝ። በፊት ጊዜ እንዴት ዝነበረ በጣም ዘና ዘናፈታ ስለማያደርገኝ እዚህ መጣሁ። እንዴት እንዴት ታርያለች እያለ ልጇ ፊት ዳግም ጋር እንደዚህ እያለ ታወራ ነበረ ማለት ነው። በዚህ ተነሳ እንግዲ አውል ቁጭ ብለው ሳለ ቁጭ በሉ እያለ ነበረ። እንግዲህ ወደ ነሃሚና ናሆድ ስንሄድ እነሱ በጣም ወደ ፍቅር ሊገቡ ነው፣ ጨዋታ ላይ ገብተዋል ማለት ነው። እንግዲህ ናሆድ አይኔ ውስጥ ጉድፍ ገብቶብኛል ስለዚህ ከዓይኔ ላይ አንሽልኝ እያላት፣ እሷም ጠጋ በይ እንዲ አትፍሪ፣ ጠጋ በይ ስላ እያለኝ ጠጋ እያለኝ ስትል አምራት እንግዲህ ከኋላ መታ እያየች ነበረ ቀስ ብላ እየመጣ ሳለ ያየችውን ማመናቃታት እሱ እየሳማት ነው ብላ እንግዲህ ገና እንዲህ ስትል ኑሃሚም ዞር ስትል እሷም ከኋላ እጅ ከፈንጅ ፈጣ ነበር የቀረችው ማለት ነው። እንግዲህ አሁን ያየችውን ነገር ስታይ ምን ትላለች? ወደ እንትና ስንሄድ ኤርሚያስ ዝላይ ዝላይን ኤርሚያስ ልጁ ልዩ አስወጥታው ነው ብሎ አሁንም ጭንቀት ላይ ልጄን አስወጣሽው እያለ ሄደህ መጀመሪያውንም የተሳሳተ ነው ማረጋገጥ ትችላለሁ። ልጅ የሚባለ የለም። አሁን ላይ እረስቼ አስወጥቻለሁኝ። የሰበርከውን ልቤን መልሼ ጠግኘዋለሁ፣ ዞር በልልኝ ትለዋለች ማለት ነው ኑሃሜ። እናም ወደ አምራት ስንመጣ አምራት እዝጋ ነው እጅ ከፈንጃ ያዘቻቸው። ተሳሳሙ ወይንስ ምንድን እያደረጉ ነው ብላ በጣም በጭንቀት ትገኛለች ማለት ነው። ለነበረን ቆይታ እናመሰግናለን። ቀጣይ ምን ይፈጠራል? ኑሃሜን እና አምራት ይደባደባሉ የሚለውን አብረን እና ይሆናል። ባይ ባይ።